እሺ ጊዜ ሀይሚዬ እንደ ቡታጅራም ብትሄድ ያው ብቻ ሁሉ ነገር በጣም ያሳዝናል። ብቻ በሀገር ውስጥም በውጭም ላላችሁ ለእህት ለወንድሞቼ እንኳን ለሀረፋ በዓል እንኳን በሰላም አደረሳችሁ። አመት በዓሉ የደስታ የፍቅር ይሁንላችሁ እላለሁ። እንኳን አደረሳችሁ ቤተሰቦችዬ። እንግዲህ ዛሬ መተናል። ያው አመት በዓል ነው። እንግዲህ ታውቃላችሁ፣ ብዙ ብዙ ነገሮች እየተፈጠሩ ነው ያሉት ሀገራችን ላይ ያለውም ነገር፣ ፌስታል እንዳትይዙ ተብለናል። ፌስታል አንይዘም። አሁን የውላችሁ ከዚህ በኋላ ሻርፕ ነው የምንለብሰው። ለምን እቃ ምናምን በሻርፕ ነው የምንቀበለው። ስጋው ነው ምኑንም፣ ቆሎውንም ሁሉ ነገር በቃ በሻርፕ ነው ሌላ ነገር የለም። ቤተሰብ፣ ምንም ነገር እንዳትይዙ ተብለናል። እንግዲህ እግዚአብሔር ይሁነን። ምሉ፣ ከቻላችሁ ከቻላችሁ እስቲ እኔ ከአገር ለማውጣት እስቲ ተረባረቡ እንደዚህ አይነት አገር ውስጥ እኔ መኖር አልፈልግም። ቤተሰብ ቤተሰብ ማርያምን እኔ አልፈልግም እንደዚህ አይነት አገር ውስጥ መኖር። ቤተሰብ ምን ምን ጉድ ነው? ምን ጉድ እንደገበር አናውቅም። ብቻ እግዚአብሔር ያግዛችሁ በሉን እስቲ፣ ጸልዩልን። መድኃኒዓለም፣ ጸልዩ እነኛ። ጸሎት ያስፈልገናል። ቤተሰብ ለኢትዮጵያኖች ጸሎት ያስፈልገናል። እውነቴን ነው የምናገረው። በጣም አዝኛለሁ። መቤቴን ቀዴን ያለን በጣም አዝኛለሁ። በጣም ኢትዮጵያ ውስጥ የሚደረገው ነገር ሙሉ ነገር ያሳዝናል። ለማንኛውም ቤተሰቦች፣ ዛሬ እንግዲህ የመጣሁላችሁ አዳዲስ ነገሮች አሉ። እናንተ በጣም የገረመኝ ነገር ብሩኬ፣ ለካ የእኔን ቪዲዮ ያየዋል። እኔ እኮ ብሩኬ እኔን ቪዲዮ እንደው አንዳንዴ አንዴ ነው የሚያየው እላለሁ እንጂ፣ ግን በደምብ አድርጎ ያየዋል። አንድ ልጅ እኔ ቤት መታ ኮሜንት ጽፋ ነበር። ኮሜንት ምን መሰላችሁ? እንዴት ዳኒ ቤትም ዳኒ ጋም ማን አይሚ ጋም ሶሲ ጋም እኮ ብሩኬ ላይክ ያደርጋል፣ ላይክ ይደራረጋሉ፣ ያውራሉ ምናምን ብላ ጽፋ ነበረ። ብሩኬ ይሄን ኮሜንት አይቶት ዛሬ ምን አለ መሰላችሁ? እንዲ ላይክ እንደራረገው ምናምን በዚህም ጨጓራችሁ ተቃጠለ እንዴ? አይ ጨጓራችሁ፣ ተጠንቀቁለት ወተት ያስፈልጋችኋል ብሎ 24 ሰዓት ላይ አድርጎታል ማለት ነው። ቤተሰብ ብዙ ጊዜ እንግዲህ ነግሬያቸዋለሁ እነ ብሩኬም ሀይሚም አብሶ ኮሜንት የሚበዛበት ቤት እኔ ቤት በጣም ኮሜንት ይበዛል። ኮሜንት የሚበዛበት ቤት ገብቶ ያያሉ ምንድን ነው ነገሩ ምናምን ብሎ ስለሚያዩ እባካችሁ እንደው ለእኔ ስትሉ ኮሜንቱን አሳምራችሁ ጻፉ። እንዶ ዛት ዩቲብ ቤት ኮሜንት ለነ ብሩኬ የሚጻፈው በጣም ቆንጆ ቆንጆ ኮሜንት ነው እንዲል ማለት ነው። ሀይምዬም ትገባለች፣ ታያለች በደንብ አርጎን ኔ ቪዲዮ የሚያዩት በደንብ አርጎን ቤተሰብ እግዚአብሔርን በደንብ አርጎ ስለሚያዩ እባካችሁ ተጠንቀቁልኝ። ቢያንስ እንኳን አንድ ቀን መጥቶ እነሱም ኮሜንት ሊጽፉ ይችላሉ፣ ቤቴ መጥተው ማለት ነው። እና ውዶቼ እንግዲህ ማርያም ዛሬ እንኳን አደረሳችሁ ብሎ ምን ላይ ሙስሊም እህቶቻችን ብሩኬ እንኳን አደረሳችሁ ብሎ እንትን አውርዶላቸዋል ፎቶ ነገር አድርጎ የውስጡን እንኳን አደረሳችሁ ብሏቸዋል። በጣም ደስ ይላል። እንግዲህ እኛ ዛሬ እንግዲህ የሙስሊሞች አመት በዓል ነው። ሙሉ ደስተኛ እንዲሆኑ ደስታቸውን እንዲያጣጥሙት ሀይሜ ና ብሩኬ አንድ ላይ ዛሬ ቢመጡና በፍቅር ቢመጡ ምን ያህል ደስተኛ በሆንን። እግዚአብሔርን ነው የምላችሁ። እና የነዚህ ልጆች ነገር በጣም እየከረረ ነው። እዛ ላይ ደግሞ በጣም ያናድድ ነገር አይቻለሁ። ቤተሰብ እውነት እኔ ግን እኔ ግን እኔ ምን ብዬ ነው የምናገረው? ምን ብዬ ባስረዳቸው ነው? ጥሩ ቤተሰብ ምን መሰላችሁ? የሀይሚን የብሩኬን እናት ለምንድን ነው የሚዘገዝቋት? አሁንም የብሩኬን እናት የተዘገዘገች ናት። ቅድም ራሱ ቲክቶክ ላይቭ ላይ በጣም ብዙ ልጆች እያለቀሱ ነበር። ማርያምን ነው የምላችሁ እናት በማታቅበት ነገር ለምን እናት የምትዘገዘገው ከፈለ እንደው ማርያምን ልጅ ቢዘቀዝቅ ይሻል ብሩኬን ቢዘቀዝቁት ይሻል እናቱን አዘቅዝቁ በእናታችሁ አረ ተው ተው ተው ተው እነሱ ኮ ዞሮ ይገናኛሉ ኮ አይሚ ደስ የሚላት መሰሏችሁ እንደ እናንተ ስለዘቀዘቃችሁ ለምን እንደዚህ ነገር የሚፈጠረው እነሱ ኮ ይታረቃሉ ኮ ነገ ተነጉዳ ኮ ታርቆ ይመጣሉ ትዝብት ነው የሚቀረው ብሩኬ በጣም የተናደደ ነው ያለው በአሁኑ ሰዓት እግዚአብሔርን ነው ምላችሁ ብሩኬ በጣም በጣም ከባድ ብስጭት ላይ ነው ያለው። ከባድ ንዴት ላይ ነው ያለው። እናቱ በዚህ መልኩ ተዘቅዝቃ ሲያያዝ ያሳዝናል። እናንተ አሁን እኮ ሀይሚና ብሩኬ እንዳይታረቁ እኮ አሁን ቲክቶክ መንደር ናችሁ እያባባሳችሁ ያላችሁት። ቲክቶክ መንደር ብሩኬ ሀይሚ እንዳይታረቁ ባንቺ። አሁን ብሩኬ በሷ ሰበብ ነው እንግዲህ የተዘቀዘቀ የእናቴ ፎቶ ብሎ ደግሞ እንደዚህ እንዲያስብ ነው የምታረጉት እናንተ ግን ሃይሚ እና ብሩኬ መቼ መቼም አይለያዩም። እኔ ነግራቸዋለሁ። ከዚህ በኋላ ሃይሚን ማንም ሰው እንዳይናገራት ነግራቸዋለሁ። ሃይሚ በጣም ከባድ ችግር ያለባት ነች። የውስጥ ችግር አለባት። የራሷ የሆነ ችግር አለባት። ስለዚህ ባካችሁ ሃይሚን አሁን እኛ አግዘን ከብሩኬ ጋር እንዲታርቁ ማድረግ ነው ያለብን። ብሩኬም እንዲያግዛ ማድረግ ነው ያለብን። ማርያምን በጣም የምታሳዝድኝ ነች። ስለዚህ ሶሲም ሆነች ማን ነው ስሙ፣ ይሄ ዳኒ ከነሱ መራቅ እንዳለባቸው ነው። ምን የሚፈልገው በቃ ታያላችሁ። ደግሞ ዛሬ እንግዲህ አብሮ ካልመጡ ብሩኬ ከሶፊ ጋር ሊመጣ ይችላል። ከሶፊ አልኩኝ ስሟ ሶፊ ነው፣ ማነች ሶሲ ጋር ሊመጣ ይችላል ወይ ሃይሚ ከዳኒ ጋር ልትመጣ ትችላለች። እች እንደዛ ከሆነ ደግሞ ቤተሰብ በጣም ከባድ ነገር ነው የሚፈጠረው። ሃይሚና ዳኒ ዛሬ ከመጡ ብሩኬ የመጨረሻ ነው፣ በቃ የመጨረሻ ነው የሚጣሉት። እንደሞ ደግሞ ሶሲም ከብሩኬ ጋር ከመጣች ሀይሚ የመጨረሻ ነው የምትወስነው። ስለዚህ ምንድነው ሁለቱ አብረው መምጣት አለባቸው ዛሬ። እባካችሁን እባካችሁን እንደምንም ብላችሁ አግዟቸው እነዚህ ልጆች፣ በጣም ከባድ ችግር ነው የሚፈጠረው ከዚህ በኋላ። ሀይሚዬ ሃይሚየ ሁለት መቶ ሺህ ገብታለች። ሁለት መቶ ሺህ ዋን ደስ በሚል ሁነት እባካችሁ፣ እና ክብር የምታጋግሉ ሰዎች እባካችሁ፣ ቲክቶክ መንደሮች ተው እረፉ በቃ ማርያምን አታጋግሩ። ምንም አጋግለ ምንም የምናመጣው ነገር ልጅ እነዚህ እንደዚህ ልጅ ታርቀው ማለት ነው የምንፈልገው ሃይሚ ሁለት መቶ ሺዋን አጥማ ቆንጆ አድርጋ በቃ ደስ ብሏት እንድታከብር የምንፈልገው ከብሩኬ ጋራ ማርያምን ደግሞ ብሩኬ ጋር ቃል ገብቶላ ነበር ካስታወሳችው ሁለት ካስታወሳችሁ ሁለት መቶ ሺህ ከገባሽ የሆነ ሀገር ወስድሻለሁ ብሎ ቃል ገብቶላታል። ይሄን ቃል እንዲፈጽም ታርቀው እንደው አብረው ተያይዘው ከዚህ አሁን ኢትዮጵያ ከምትባል ቦታ ወጥተው የሆነ ቦታ ሄዶ እራሳቸው ብቻቸው የሚሆኑበት ቦታ በቃ ብቻቸውን ኢትዮጵያ ስላችሁ፣ አይ ይወጡ ምንድን ይወጡስ፣ በቃ ማርያምን ብቻቸውን ለቱ ብቻ፣ በቃ አብሮ የሚሆኑበት ቦታ ቢሆን በጣም ነው ደስ የሚለኝ። እግዚአብሔር ለመሰላችሁ እረፍት ማድረግ አለባቸው ወይ። ካልታረቁ ደሞ አሁን ትንሽ ጊዜ ሀይሚዬ እንደው ቡታጅራም ብትሄድ፣ ተው ብቻ፣ ሁሉ ነገር በጣም ያሳዝናል። ብቻ አላቅም እግዚአብሔር ሰላሙን ያወርድላን ነው ብሎ ልጅ ማርያምን ሰላም መሆን አለባት። እነ ሃይ እነ ሶሲ፣ ዳኒ፣ ብሩኬ ማርያምን ተው፣ ሃይሚ የሆነ ነገር ብትሆን ይጸጽታቸዋል። ሀይሚ በጣም በጣም ብዙ ነገር አለባት። ተው እረፉ፣ አታናዷት እቺ ልጅ አታበሳጯት። ተው ይቆጫቸዋል፣ ተው ማርያምን ይቆጫቸዋል። ሀይሚን ተው አታናዷት። እንደዚህ በቃ ብሩኬም ታረቃት፣ የኔ ጀግና፣ የኛ ጥም በለል ቡራ የኛ በጣም ነው የምንወድ ብናከብር እውነት። እኔ እኔ እንጃኔ በጣም ከልቤ ነው የምወደው የማከብር ወንድሜ ታናሽ ወንድሜ የሃይሚ ንጉሥ፣ ታረቃት እባክህ ነው የምለው። ይሄን ላይክ አድርጉ ይሄን ቪዲዮ። በቃ ለማንኛውም ቤተሰብ፣ እስኪ ምን እንደሚፈጠር እስከ በኋላ እናያለን። ቻው ቻው።